ይህ የምስራች ሚዲያ ነው። የምስራች ሚዲያ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ፣ ሃይማኖታዊ እና መሰል እፀጾችን የምንወያይበት ሚዲያ ነው። ምስራች ሚዲያም ለማንም ያልወገነ፣ ከማንም ጋር ጥላቻ የሌለው የጋራ እፀጾቻችንን በጋራ በማየት የምንወያይበት ገለልተኛ ሚዲያ ነው። ላይክ፣ ሰብስክራይብ እና የዶል ምልክቷን መንካት አይርሱ። የተማረ ሆኖ እውነቱን የማይገልጽ፣ ባለጸጋ ሆኖ ገንዘቡን የማይሰጥ፣ ደሃ ሆኖ መስራት የማይሸባልቡ፣ ሶስቱም ፍሬ ቢሶች ለምንም አይረቡ። ከበደ ሚካኤል። ጤና ይስጥልኝ። ድጋሚ ስለተገናኘን ፈጣሪን በማመስገን ወደ ዛሬው ዝግጅቴ ልሂድ። ብዙዎቻችን እኔንም ጨምሮ የምናደርገው ነገሮች ብዙዎች ነገሮቻችን በመንጋዎች ወይም ደግሞ በጋራ የሚነገሩ፣ የሚሰሩ፣ የሚታመኑ ነገሮችን እንተገብራለን። ይህንን ስል ምን ማለቴ ነው? ለምሳሌ በሃይማኖታችን ብንሄድ የጋራ የሆነ ወይም በቡድኔ በመንጋ የሆነ እምነት ተከትለን ነው የምንሄደው። ለእዛ እምነት ውስጥ እስከገባን ድረስ ያ እምነት ከሚከተለው ከሚያምነው ከሚያደርገው ከሚፈቅደው ከሚከለክለው ነገር ማፈንገጥ አንችልም። ልክ መንጋው የሚያደርገውን ነገር አብረን የግድ ማድረግ ይኖርብናል። ብናምንበትም ባናምንበትም ያንን እንማድረግ ግዴታችን ይሆናል። ይህንንም በማድረጋችን ትክክል ስለመሆናችን እንግዲህ እምነት ከአምላክ ጋር የሚደረግ ውል ሆኖ ሳለ፣ ነገር ግን በእምነታችን ውስጥ ስለመመላለሳችን እኛ ጻድቆች መሆናችን፣ መልካሞች መሆናችን፣ ጸሎተኞች መሆናችን፣ ደጎች መሆናችን፣ ረዳቶች መሆናችን የሚመሰከርልን እዛው በተገባንበት ባለንበት የእምነት ተቋም አባላት ወይም ደግሞ መሪዎች አማካኝነት ምስክሮችን እናገኛለን። እነዚህ ምስክሮች ስለኛ ደግነት፣ መልካምነት፣ ሃይማኖተኝነት፣ እምነት ጠባቂነት፣ ጻድቅነት በአደባባይ ይመሰክሩልናል። በዝም ሐሴተኞች ደስተኞች ስንሆን እንታያለን። ነገር ግን ይህንኑ ተመሳሳዩን የሰራነውን ነገር በሌላ እምነት ተከታዮች ደግሞ ሲታይ ወይም ሲገመገም እኛ የሰራነው ስህተት ደግሞ ልክ የእኛ እምነት መሪዎች ወይም አባላት፣ የእምነት ጓደኞቻችን፣ የእምነት አባሎቻችን እኛን መልካም እንዳሉን ሁሉ ሳይሆን እነሱ ደግሞ በእነሱ ሚዛን ሲለኩት የኔ ተግባር ስህተት ሆኖ ይታያል። በተዘዋዋሪው ምን ለማለት ነው? ወይንም እኛ ከምናምነው ከምናደርገው እና በእምነታችን ከሚፈቀድና ከሚከለከለው ነገር ውጪ የሚያደርጉ የሌላ እምነት ተከታዮችን ተሳስተዋል ብለን እኛ እንመሰክራለን። ስለ መሰሳታቸውም እርግጠኞች እንሆናለን። ስለዚህም ነው እዛ እምነት ውስጥ ግቡ ብንባል መግባት የማንፈልገው፣ ምክንያቱም ስህተት ነው ብለን ስለምናምን። ስናምን ግን ይህንን ነገር እውነተኛ በራሳችን አእምሮ መዝነ ነው። አይተ ነው ለክተ ነው ይህ ስህተት ነው፣ ይህ ስህተት አይደለም ብለን መዝናነው ነው ሲባል አይደለም፣ የተነገረንን ነው ተነግሮን፣ ያ ከቤተሰብ ወይም ከአለንበት አካባቢ ወይም በአንድ አጋጣሚ የተቀበልነውን እምነት የሚመሩ ሰዎች ወይም የሚከተሉ አማኞች ወይም ወደዛ እምነት እንድንመጣ ያደረጉን ሰዎች የነገሩን ህግ፣ ስርዓት ደንቦች አሉ ስርዓቶች አሉ። እነዛም ነገሮች መጠበቅ የግድ እንደሆነ ተነግሮን እኛም በወቅቱ ሲነገረን አሁን ትክክል ነው ብለን አምነን አሊያም ደግሞ ብዙዎቻችን በተለይ ኢትዮጵያውያኖቻችን ከኦርቶዶክስ ቤተክርስቲያን የተገኘን ኦርቶዶክስ ከሙስሊም ቤተሰብ የተገኘን ሙስሊም ወይም ከፕሮቴስታንቱም የተገኘን እንዲሁ ፕሮቴስታንት በመወለድ እዛ ቤት በመገኘት ብቻ እምነትን የተቀበልንም ካለን ቤተሰቦቻችን ወይም አሳደጊዎቻችን ስለተቀበሉት ብቻ አምነን ተከትለን የምንቀበለው ነው። ጠይቀን መርምረን አመዛዝነን የተቀበልነው አይደለም። ያንንም የማድረግ መብቱም እድሉም አይሰጠንም። እዛ ቤት ውስጥ እስካለን ድረስ እነሱን መስለን በእነሱ መንገድ እንደነሱ እንዳመኑት አምነን ልንጓዝ ግዴታችን ነው። ከዛ ወጣ ብለን ይሄ ነገር ለምን እንደዚህ ሆነ? ይሄ ትክክል ነው? ይሄ ሐሰት ነው? ይሄ ለምን እንደዚህ ሆናል ብለን የመጠየቅ መብቱም እድሉም አይሰጠንም። ይህንን መጠየቅ የጀመርን ቀን እንደ አፈንጋጮች እምነቱን እንደ ካድን ሰዎች ተደርገን እንቆጠራለን፣ እንገለላለን፣ እንገሰጻለን እና ይህ ነው የሚሆነው። ምክንያቱም እንደ መንጋው እንደ አብዛኛዎቹ ማሰብ መቻል አለብን። ይህ ሁኔታ በእምነት ብቻ የሚቆም ሳይሆን በሀገራችንም የፖለቲካ ተቋማት ሲቋቋሙ እንዲሁ በፖለቲካ ውስጥም ስንደራጅ እንዲሁ ማሰብ እንድንችል አይፈቀድልንም። ልክ እዛ ቤተ እምነት ውስጥ ያለው ሕግና ስርዓትም እዚህ ፖለቲካ ውስጥ ይመጣና ፖለቲካ ፓርቲውን ወይም ያንን ስብስብ የመሰረቱት ሰዎች ወይንም ሰው ያለውን አስተሳሰብ ይዞ አንድ ፓርቲ ይመሰርታል። ከዛ እዛ ፓርቲ ውስጥ ሲገባም እሱ እንደሚያስበው ተከትሎ ማሰብ፣ እሱ የሚለውን ነገር እንደበቀቀን መድገም ነው እንጂ እሱ የሚከተላቸው የተሳሳቱ ነገሮች ካሉ ወይንም ደግሞ በአንድ ወቅት እሱ ትክክል ነው ብሎ የነገረንን ነገር እኛም አምነንበት ከገባን በኋላ ግን ነገሩን ስንመዝነው ወይም ስንለካ ወይም ካለው የዓለም ተጨባጭ ሁኔታና የሀገራችንም ሁኔታ ጋር አንፀ ስናመሳስለው ስናመሳክረው የተሳሳቱ ነገሮች ሆነው ብናገኝና ወይም ደግሞ የተሻለ ሀሳብ ቢኖረንና ያ የታሰበውን ነገር ለመስራት አቋራጭ መንገድ ሌላ ቢገለጥልንና ወይም መረጃ ብናገኝ ያንን ሀሳብ ወደ ፓርቲው ይዘን ብንመጣ አሁን ከፓርቲው አመለካከትና እምነት ውጪ ሀሳብ ይዘን የመጣን ሰዎች የዛን ፓርቲ ለማፍረስ የመጣን ተቀናቃኞች ወይም ደግሞ አፈንጋጮች ወይም ደግሞ የሌላ ተላላኪዎች ወይ ሌላ ሌላ ስያሜዎች ይሰጠንና እዛ ፓርቲ ውስጥ መቆየት የማንችልበት ደረጃ እስኪፈጠር ድረስ ልንገለል፣ ልንወገዝ እንችላለን። ይህ ሲሆን ያን የሚቃወመንም ወይም ደግሞ ከዚህ ከፖለቲካ አመለካከቱ ውጪ አሰብክ ወይም ደግሞ ከእምነታችን ውጪ አሰባችሁ ሲባል እንደ ይህ ሰው እስኪ ያነሳውን ጥያቄ ምንድን ነው፣ እስኪ በጽሞና እናዳምጠው፣ የሚረዳን ከሆነ ለምን አንጠቀም፣ እስኪ ምንድን ነው አብራራልን፣ አልገባንም ብሎ የመጠየቅ እርጋታ ከመሪም ሆነ ከአባላቱ አይኖርም። በመንጋ ሆ ተብሎ አንዱ መቃወም ከጀመረ ሁላችንም በመንጋ ሆ ብለን እንቃወማለን እንጂ ይህ ነገር ስህተት ነው፣ ይህ ነገር እንዲህ ነው ለማለት መነሻ ግራውንድ ወይም ደግሞ እምነት ማረጋገጫ የለንም። ያ ሀሳብ የሚያነሳው ሰው ነገሮችን አመዛዝኖ ሰክኖ አይቶ እንደሌላው በመንጋ ባለማሰቡ ነው ያን ሀሳብ ይዞ የሚመጣው። ብዙዎቹ ያን ነገር በዝም ብሎ እያደረጉት ነው። አድርጎ ስለተባሉ እያደረጉት ነው። ትክክል ነው ብለው እያሰቡት ነው። ነገር ግን ከዛ ውስጥ አንዱ ሰከን ብሎ ረጋ ብሎ ወደ ራሱ ተመልሶ ሁኔታዎችን ሲያመዛዝን እየተሰሩ ወይም እየተደረጉ ወይም እየታሰቡ ያሉ ስህተት ነገሮች ካሉ ወይም ደግሞ ደከም ያሉና ከነሱ የተሻለ ሀሳብ ወይም መንገድ የታለመውን ነገር ለመፈጸም የታሰበውንም ጽድቅ ለማግኘት አቋራጭና ቀላል መንገድ ከተገለጸለት ያንን ሐሳብ ወደዛ ሜዳ አምጥቶ ተወያይቶ፣ አዎ ትላንትና የነበሩ ሰዎቻችን እንደዛ አስበው ነበር። እርግጥ ነው ለካ እስካሁን የመጣንበት መንገድ የሚያለፋ ወይ የተሳሳተ ወይም ደግሞ ረጅም ጉዞ የሚያስኬደን መንገድ ኖሯል ለካ። ስለዚህ ይህም አቋራጭ መንገድ ካለማ ለምን ይህን አንቀበልም ብሎ ሐሳብን መቀየር ወይም ደግሞ የዛን የእምነት አመለካከት ወይም ስርዓትና ህግ ማረምና ማስተካከል ወደ መልካሙ መንገድ መመለስ ሞት መስሎን የሚታየን እምነቱን ማፍረስ እምነቱን መካድ ወይም የፖለቲካ ፓርቲውን መካድ ተደርጎ አገር መካድም ተደርጎ የሚታሰብበት እሳቤ ውስጥ ነው ያለ ነው። ነገር ግን አለማችን የተለወጠችው እንደዛ አይደለም። አዲስ ሀሳብን በመቃወም ሳይሆን አዲስ ሀሳብን በመቀበል ነው። ኢየሱስ ክርስቶስ ወደዚች ምድር መጥቶ ሲያስተምር የነበረውን ነገር አይደለም የደገመው። ነቢዩ መሐመድም ወደዚች ምድር መጥተው ሲያስተምሩ የነበረውን ነገር አይደለም የደገሙልን። አዲስ ነገር ይዘው ነው ይመጡልን። የተሻለ ሀሳብ ነው ይዘውልን ይመጡ ብልን በየዘመናቸው የነበሩት ሕዝቦች ይከተሉት የነበረው፣ ያምኑበት የነበረው፣ በመንጋ ያድርጉት የነበረው ነገር የተሳሳተ መሆኑንና የተሻለና ትክክለኛ ወደ አምላክ መንገድ የሚያመጣው መንገድ ይህ ነው ብለው አዲስ ነገር አስተምረው ነው የሄዱት። የዳኑትም የተጠቀሙትም የእነሱን አዲሱን አስተምሮ የተቀበሉት እንጂ እስከ ዛሬ ድረስ አባቶቻችን አያቶቻችን ሲቀበሉ ሲከተሉ የነበሩት ይህንን ነገር ነውና፣ ስለዚህ ከዚህ ነገር ውጪ አይሆንም ብለው ያሉ ናቸው ነቢዩ መሐመድን የሚያሳደዱት ኢየሱስ ክርስቶስንም የሰቀሉት እነዚህ ሰዎች። ውጤታቸው እውነት ያሰቡትን ጽልቅና ኩነኔ ነው አይደለም? ስለዚህ ለአዲስ ሀሳብ ሲመጣ የበለጠ ለዛ ለምናልመው ዓላማ የበለጠ እንድንቀርብ የበለጠ በአቋራጭና በፍጥነት በተሻለ መንገድ በተሻለ ጥራት በትክክለኛ መንገድ እንድንሄድ ያግዘናል፣ ይረዳናል እንጂ አይጎዳንም እና አዲስ ሀሳብን ጠሎች መሆን የለብንም። ነገር ግን ይህ ነገር ዝም ብሎ የበቀለ ነገር አይደለም። ዝም ብሎ በውስጣችን የሚሰረጸ ነገር አይደለም። በሀገራችን የነበረውን የፖለቲካ ስርዓትና ያለፉ ዘመናት ታሪኮቻችን የተለያዩ ፖለቲከኞች፣ የተለያዩ መምህራኖች፣ የተለያዩ ምሁራኖች በተለያየ መንገድ ገልጸዋል። በሀገራችን የተደረገው ነገር ውስን ተመሳሳይ የሆነ ነገር ሆኖ ያለፈ ነገር ነው። በቃ ያ ነገር የሚታረም የሚለወጥ የሚስተካከል ነገር አይደለም፣ ታሪክ ነው። ነገር ግን ያንኑ ተመሳሳይ ነገር አንዱ ቅዱስ አድርጎ ሲነግረን፣ አንዱ እርኩስ አድርጎ ይነግረናል። ይህ የሚሆነው ለምንድን ነው? መጀመሪያ የራሱ መመዘኛ ሚዛን፣ ያመነው እምነት አለ፣ የሚከተለው ወይ ሊሆን የሚፈልገው ነገር አለ እሱን ይዞ በእሱ ሚዛን ነው የሚለቀው እንጂ እውነታውን ሪያሊቲውን የሆነውን ነገር ሆነ ብሎ የመዘገብ የመናገር ነገር ስላልሆነ ነው፣ ያ ነገር እየሆነ ዛሬ፣ ያለፉት ነገሮች ግማሾቻችንን አንድ ሲያደርጉን፣ ግማሾቻችንን እያባሉን ያሉት። ይህ ትክክል አይደለም። እዚህ ጋ አሁንም ይህን እያደረገን ያለ ነው የተነገረንን ነገር ዝም ብለን አምነን በመቀበል በቃ እንዲህ ተብሎ ተነገረን፣ ከሌ እንዲህ ብሎታል የሚባል ነገር ስለሰማን ብቻም እሱን አምነን በመቀበል በምንይዘው አቋም ምክንያት ነው ለግጭትም ወይም የሆነ ቡድን ተሰባስበን እዚህና እዛኛው ጎራ ውስጥ ሆነን እንድንቧቀስ እያደረገን ያለው። ከዚህ ወጣ ማለት መቻል አለብን። ከዚህ መለየት መቻል አለብን። ከመንጋው መለየት መቻል ማሰብ መቻል አለብን። ማሰብ የሚችል አእምሮ አምላክ ሰጥቶናል። ይህ አእምሯችን እያንዳንዱን ነገር አስበን አመዛዝነን ስንጠቀምበት ነው ሊጠቅመን የሚችል። ያን ማድረግ የሚችል የፈለግን ያህል ጥረት አድርገን ማሳደግ ልናሳድገውና ብዙ አቅም ያለው ብዙ ኮምፒውተሮችን በላይ ሊተካ የሚችልና እሱን ሊመጥ ነው የሚችል ነገር እስከዛሬ ያልተሰራ ጹብ ድንቅ የሆነ የአምላክ ስጦታ አለን። ይህን ነገር ልንሰራበት ይገባል። ዝም ብለን ተሸክመ ነው ልንዞሩ አይደለም ጭንቅላታችን የተቀመጠው። ስለዚህ እሱን ልንሰራበት የግድ ነው እና የምናደርጋቸውን ነገሮች ብናመዛዝን ብንለካ ብንግራና ቀኝ አይተን ብናረጋግጣቸው ትክክል ነው፣ ትክክል አይደሉም ብለን ብንመዝናቸው የተሻለውን ነገር የማግኘት እድላችንና ያሰብነውን ነገር በአቋራጭ በፍጥነት በጥራት በትክክለኛው መንገድ ልናገኘው የምንችልበት እድላችንን እናሰፋለን። ሀሳብ ስለተለየ ለምን ከኔ ሀሳብ ተለየ ብለን ወደ ግጭት አንሄድም። የተለየ ሀሳብ ሲመጣ የበለጠ እኛ ሊረዳን የተበለጠ ወደ ተሻለ መንገድ ሊወስድን የተሳሳትነውን ነገር ሊያርመን እኛን ሊያግዘን ሊያስተካክለን ምኞታችንን ፍላጎታችንን ሊያፋጥንልን እንጂ እኛን ሊጎዳን አይደለም። የተለየ ሀሳብ አውጋዦች መሆን የለብንም። ክርስቶስን የሰቀሉት እንዳልኩት ቅድም ነቢዩ መሐመድን ያሳደዱት አዲስ ሀሳብ መቀበል ያልቻሉ እኛ ከምናውቀው ሌላ ሌላ ነገር አንፈልግም ያሉ ናቸው። በዚህ ተጎዱ እንጂ አልተጠቀሙም። አዲስ ሀሳብ አንቀበልም ብለን እንበል እንጂ የእኛ ራሷን እየተቀበልን ያለ ወይም እየተከተልን ያለው የፖለቲካ እምነትም ይሁን ሃይማኖታዊ ተቋምም ይሁን ሌላም ነገር ላይ እንዲሁ በቡድኖች የተሰባስበን የምንከተላቸው ነገሮች፣ የምናደርጋቸውን ነገሮች በአንድ ወቅት የጀመሩት የሆኑ ሰዎች ናቸው። በሆነ ዘመን ላይ የነበሩ ሰዎች ናቸው የጀመሩት። ሲጀምሩት በፊት ያልነበረን ነገር አዲስ ሀሳብ መጥቶ ያን ሀሳብ ተቀብለው እነሱ ጀመሩትና እኛ ደግሞ አስቀጠልነው እና እንደዛ ነው እንጂ ሲጀመር ምድር ስትፈጠር ጀምሮ የነበረ ነገር አይደለም። ቢኖር ኖሮ የሰው ልጆች ሁሉ ከአንድ ከአዳም የመጡ ወይም ከአደም የመጡ ናቸውና ወይም የሰው ልጅ ከአንድ ቦታ የመጣ ነውና ያ ነው እየተባዛ ምድራችንን የሞላው ብለን በእምነትም በሳይንሱም እስካመንን ድረስ ሰው ልጅ ሲፈጠር የነበረ ነገር ቢሆን ኖሮ የዓለም ሕዝብ በሙሉ ያንን ነገር ያደርገው ነበረ። አይደለም። ነገሩ የሰው ልጅ ባለበት አካባቢ በሚገጥመው ገጠመኝ በሚቸግረው ችግር መፍትሄ በሚፈልጉ ጉዳዮች ላይ አስቦ አመዛዝኖ መፍትሄ ይሁነኝ ብሎ የተለያየ አካባቢ ያሉ ሰዎች መካከል ማስተዋል የቻሉት ተነስተው ይሄ እንዲህ መሆን አለበት ይሄ እንዲሁን እያሉ መፍትሄ እየሰጡ የፈጠሯቸው ነገሮች፣ እነሱን የተቀበሉ ሰዎች ደግሞ ተከትሏቸው ያስፋፏቸው ያዘመቷቸው ነገሮች ናቸው አሁን እያደረግን ወይም ደግሞ እያመንናቸው ያሉት ነገሮች እንጂ ቅድም እንዳልኩት ምድር ስትፈጠር ጀምሮ ለሰው ልጅ የተሰጠ ነገር አይደለም። ለዚህም ነው የተለያዩ አራምባና ቆቦ ሃይማኖቶች የኖሮ የተለያየ ስያሜ፣ የተለያየ መጽሐፍ፣ የተለያየ እምነት ያላቸው የተለያዩ ሃይማኖቶች በምድር ላይ የምንመለከተው። አንድ እምነትም ኖሮ ለምሳሌ ወይ አንድ ክርስትና ወይ አንድ እስልምናን ብቻ ብንወስድ እንኳን በስራቸው እጅግ የተለያየ የማይገናኝ እርስ በርስ የሚያጋድልም እና እርስ በርስ አንዱ አንደኛውንም እስከ ማሳደድ የሚያደርስ የተለያየ ትርጉም ይዘው የተለያየ የተቧደኑ ክርስቲያኖች ወይም ደግሞ የሙስ የእስልምና ክፍሎች እንዳሉ ወይም ደግሞ እያሉ መመልከት የቻልነው ለዚህ ነው። በአንድ ወቅት ከመካከላቸው ይሄ ነገር ትክክል አይደለም፣ እንደ ዘነ መሆን ያለበት ብሎ አፈንግጦ ከእስልምና ወይም ከክርስትናው የወጣና የራሱን ተከታዮች ፈጥሮ የራሱን እምነት ይፈጥራል። ከሱም ደግሞ ሌሎች እዛው ደግሞ ማሰብ የቻለ ይሄ ነገር እንደዚህ እንዴት ይሆናል? ይህ ትክክል አይደለም፣ ስህተት ነው ብሎ ደግሞ እሱ ደግሞ ትክክል ነው ያለውን ይዞ ወጥቶ ሌላ እምነት ይመሰርታል። እንደዚህ እያሉ አሁንም በአስተዋዮች በአመዛዛኞች አነሳሽነት፣ ደፋርነት እና የእነሱ ድፍረትና ተከታይ ማግኘት መብዛትና ማነስ ጊዜው ይርዘ የሚፍጠን እንጂ ወይም ይዘግይ እንጂ በዚህ ምክንያት ናቸው የተለያዩ እምነቶች የተለያዩ የፖለቲካ አመለካከቶች የተፈጠሩት እንጂ። ሀገርን በሰላም ለመምራት ሀገርን ለማሳደግ መንገዱ አንድ ሊሆን ይችል ይሆናል። ስለዚህ አንድ ፓርቲ ያስፈልግ ይሆናል። እዛ ፓርቲ ውስጥ የተለያዩ ነገሮች መታረም የሚችሉ ነገሮች እያተበ የጊዜው የሚታረሙበት የሚቀነሱበት፣ የሚሻሻሉበትን ስርዓት ፈጥሮ አንድ ፓርቲ መስርቶ አገርን ማሳደግ ይቻል ይሆናል። ያን ፓርቲ ሲመሰረት ከተለያዩ ሀገር ልምዶች፣ ከተለያዩ ሀገር ናይት፣ ከተለያዩ አገር ፓርቲዎች አሰራር ምርጥ ምርጡን ወስዶ ያንን ጨፍልቆ አንድ ፓርቲ ሰርቶ መሄድና በያን የሚሰሩትም ነገር ፍጹም ሳያደርጉ በስራ ሂደት የሚገጥሙ ችግሮች ካሉ እነዛን እየቀነሱ መጨመር ያለባቸው ነገሮች እየጨመሩ፣ በየጊዜው እየታደሰ እየተሻሻለ መሄድ የሚችል አይነት ፓርቲ ቢመሰረት የሀገር ችግር ሊቀረፍ ይችላል። የግድ በአንድ ሀገር ውስጥ ተቃዋሚ ኖሮ የግድ የሚጨቃጨቁ የሚጣሉ ፓርቲዎች መኖር የለባቸው። ምክንያቱም እያንዳንዱን ፓርቲ ሲቋቋም ለሀገሬ እኔ ላበረክት የምችለው ሀገሬን ወደተሻለ ቦታ ሊወስድልኝ የሚችል የዚህ አይነት አመለካከት አለኝ፣ ይህን ነገር ብሰራ ሀገሬ እዚህ ቦታ ትደርስልኛለች በሚል እምነት ነው ፓርቲ የሚመሰረተው። ስለዚህ ሁሉም ፓርቲዎች በእውነተኛ መንፈስ የተመሰረቱትን ማለት ነው። ስለዚህ በእውነት አምላክን ፍለጋ በእውነት ሀገርን ለመገንባት የተቋቋመ እምነትና ፓርቲ እስከሆነ ድረስ አንድ ፓርቲ አንድ እምነት ኖሮ፣ ምክንያቱም አንድ አምላክ ነው ያለው አንድ ሀገር ነው ያለው። ስለዚህ አንድ እምነት ኖሮ እዛ እምነት ውስጥ የሚደረጉ የተሳሳቱ ነገሮች ካሉ እየታረሙ፣ የሚጨመሩ ነገሮች ካሉ እየተጨመሩ፣ የሚቀነሱ ነገሮች ካሉ እየተቀነሱ፣ ወደ ፍጹም እንኳን ባይባል ምክንያቱም የሰው ልጅ ፍጹም መሆን ስለማይችል ፍጹም ባይሆን ጋር ወደ መልካምነት የተጠጋ አንድ እምነት ይዞ መሄድ ይቻላል። ምክንያቱም አንድ አምላክ ማመን ነው። በእሱ መንገድ ደግሞ ለመመላለስ ከየእምነቶቹ መልካም መልካም የሚባሉ ነገሮችን ሰብስቦ አድርጎ መሄድ ይቻላል። የግድ የተለያየ እምነት ኖሮ እርስ በርስ እየተጠላሉ አትድረስብኝ አትድረሽብኝ እየተባባልን የዛ አይነት እምነት የለም። ወገንን የእግዚአብሔርን ፍጡር በእምነቱ ስላመነ ብቻ እሱን በማግለልም ጽድቅና መልካም ነገር ይገኛል ብዬ አላስብም። ምክንያቱ እኛን እንደዛ እየገፋ ያንን ጽድቅ ያገኛል ብለን እንደማናስበው ሁሉ ማለት ነው። ስለዚህ የምንሰራው ስራ፣ የምናስበው ነገርና እያደረግን ያለው ነገር አራምባና ቆቦ ነው። ብዙ ነገሮቻችን በመንጋ ነው የሚታሰቡት እና የነፃነት የማሰብ የሰው ልጅ የማሰብ ነፃነትን ነፍገን ያለ ነው። ለዚህ ነው ብዙውን ጊዜ በስህተት ውስጥ በችግር ውስጥ በድንቁርና ውስጥ የምንቆየው ያደጉት፣ የተሻሻሉት፣ የተለወጡት መልካም ነገርን እያደረጉ ያሉትና የዓለም ችግረኞችንም እየረዱ ያሉት ከዚህ ስርዓት ውጪ ወጥተው ማሰብ የማሰብን ነፃነት ያረጋገጡ ማሰብን የማይቃወሙ እያንዳንዱ ሰው አስቦ ያዋጣኛል ያለው ነገር የማይገለልበት የማይወገዝበት ስርዓት የሰሩት ናቸው የተሻለ ቦታ ላይ የደረሱት እንጂ፣ እነሱ እኛ እንዳናድግ የሰጡን ከዚህ ውጭ አታስቡ ከዚህ ውጭ አታድርጉ ብለው በሰጡን ሕግና ስርዓት ውስጥ እውነት መስሎን እነሱ ከሰጡን እምነት ወይንም እነሱ ከሰጡን ስርዓት ውጭ ላለመውጣት እየተንፈራገጥን እኛ እዛው ባለንበት በድህነት እማቀቅን እነሱ ከእኛ የሚወስዱትን እየወሰዱ የዘረፉትን እየዘረፉ እነሱ እያደጉ እኛ እየደህየን እንድንቆ እያደረጉን የመንጋ አስተሳሰብን መሀከላችን ተክለው ከመንጋ ውጪ ማሰብን እያወገዙና እርስ በርስ እያጣሉን መሳሪያም እያቀበሉን ነው ለዚህ ደረጃ ያደረሱ። ስለዚህ እስኪ ረጋ ብለን እናስብ። ማሰብ ምንድን የሚጎዳው? ማመዛዘን ምንድን ነው የሚጎዳው? ከመሀከላችን እንደኛው እጅ እግር ይዘው ከኛ ጋር አብረው የተማሩ እኛ ሰፈር የነበሩ የድሃ የችግረኛ ቤተሰብ ልጆች አድገው ትልቅ ቦታ ደርሰው የትልልቆች የሀብታም የምንላቸው የምናደንቃቸው እነሱም ብንሆን ብለን የምንመኛቸው የሀብታም ልጆች ደግሞ መልሰው በድህነት አረንቋ ሲዳክሩ የምንመለከተው፣ ከሌላ ቦታ መጥቶ ይሄ ገጠሬ ነው ብለን ይሄ ገበሬ ነው ስንል የነበረው ሰው በአንድ ወቅት ዛሬ ጥሎን የደሱ ሀብትና ንብረት ሲያፈራ እኛ ባለንበት እዛው ደህንነት ውስጥ ለምንድነው የቆየ ነው? ለምንድነው እንደዚሁ ነው? ለምንድነው የምንባላው? ለምንድነው ዘር ጎሳ ሲባል አምነን እኛም ዘራችን እንደዚ ብለን የምናስበው? እያንዳንዳችን የምንናገረውን ቋንቋ ፈልገነው ነው የተማርነው? ፈልገነው ነው የምንናገረው? አንዳንዶቻችንስ አንድ ቋንቋ ብቻ ነው የምንችለው። የቻንስ ቋንቋ የብሔራችን ቋንቋ ስለሆነ ነው። እንግዲህ ብሔር የአንድ ሰው ብሔር? እናቱ ከአንዱ አባቱ ከአንዱ ብሄር ተወለደች ቢባል እንኳን የልጁ ብሄር ሁለት ሊሆን አይችልም ምረጥ ተብሎ በዘልማድ የአባቱ የዘራረግ ተከትሎ ብሄርህ እንዲህ ነው እያለን እያንዳንዳችን አንዳንድ ብሄር ነው አለን ብለን እያሰብን ያለ ነው ግን ነው ወይ እናትና አባቶቻችን ከአንድ አካባቢ ነው የመጡት እና ከሁለት አካባቢ ከመጡ መጥተው የተወለድን አብዛኛዎቻችን የእናታችንን ዘር የለብንም፣ ውስጣችን ደማችን የለም። ዘጠኝ ወር ተሸከማኮ ደሟን መግባ ያሳደገችን እናታችን ናት። የእናታችን ደም ተጠቅመን ነው እሷ የበላችውን በልተን በእሷ ማኅፀን ውስጥ ዘጠኝ ወር ቆይተን ሶስት ዓመት ጡቷን ጠብተን ያደግነው የእናታችን ነው። የምዬን ደም ክደን የእሷን ዘር የለብኝም ብለን ክደን የአባትን ዘር በመውሰድ ትክክል ነው ወይስ መንጋው ስላመነበት ነው እኛ የሚያመን ነው እና የተቀበል ነው ነው ወይ ትክክል ነው ወይ እና ይህን ነገር መለስ ብለን ሰከን ብለን ማሰብ አለብን መንጋው ስላሰበ መንጋው ስላመነበት እኛ መሆን የለብንም ሲጀመር ቋንቋ በዘር አይመጣም ቋንቋ ዘር ቢመጣ ኖሮ እያንዳንዳችን አንዳንድ ብሔር ስለሆነ ያለን ልናቅ የምንችለው ቋንቋ አንድ ብቻ ይሆን ነበረም ስለዚህ ስህተት ነው። የሆነ የተሳሳተን ስህተት አንተ ቋንቋ እንዲህ ስለሆነ ብሔር ወይም ዘር እንዲህ ነው ተብሎ መንጋው ስላመነ እኛም ማመን የለብንም። ይህንን ስናምን ግን ራሳችንን የሆነ ቡድን ውስጥ እንከታለን። በራሳችን ማሰብ ትተን በቡድን እናስባለን። ስለዚህ መንጋውን የሚመራ ወደ ነዳበት ቦታ ሄደን እከሌን ግደል፣ እከሌን አጥፋ፣ እከሌን አሳደ ሲባል በመንጋ የሰው ልጆችን ማሳደድ፣ መበደል፣ መግፋት በሚናገረው ቋንቋ በዛ ሊለውጠው በማይችለው ከተገኘው ቤተሰብ በቃ የመጥፎ ቤተሰብ ውስጥ ተገኘው ብሎ ያንን መቀየር በማይችልበት ሁኔታ ውስጥ ያለን ሰው ስናሰቃይ፣ ስናሳድድ፣ ስንበድል፣ ስናገል ምንም አይሰማንም። ምክንያቱም በመንጋ እያሰብን ስለሆነ ነው። ነገር ግን እኔ በሱ ቦታ በሆንስ ብለን ማሰብ ብንጀምር እያንዳንዳችን ቋንቋችንን ልንለውጠው ወይም ደግሞ የተወለድንበትን ቤተሰብና አካባቢ ልንለውጥ የማንችል መሆናችንን አውቀን ይህንን እኔን ልለውጠው አልችልም፣ እኔ አላጠፋሁትም፣ እኔ በተፈጥሮ በአጋጣሚ ያገኘው ነው፣ እባካችሁ ተወኝ ብለን እንደምንማፀን ሁሉና እንደሚጨንቀን ሁሉ ያም ሰው እንደዛ ይጨንቋል ብለን ማሰብ ብንችል ኖሮ እንደሰው ያን ነገር አናደርግም። ስለዚህ በመንጋ ስናስብ ነው እያንዳንዳችን እየተሳሳትን፣ በመንጋ አስበን በሃይማኖት ሰበብ አንዳችን ከአንዳችን እንቧደናለን፣ አንዳችን ከአንዳችን እንገፋፋለን። በዘር በሃይማኖት በፖለቲካም እንዲሁ እንቧደናለን፣ እርስ በርሳችን እንቆራቆሳለን። የዚህ ፓርቲ አባል ስለሆንኩኝ በቃ ከዚህ ፓርቲ አመለካከት ሌላ ሌላ ሁሉ ፍጹም ስህተት ነው ብለን እናስባለን። ሌላውን ስናሳድድ ቅር አይለንም፣ ሌሎችም በዚህ መልኩ እንደሚያሳድዱን አናስብም። ነገር ግን በጋራ ሁላችንም ፓርቲዎች ይች ሀገር ይህ ነገር ይገባታል፣ እኔ ይህን ላደርግ ይችላል፣ እንዲህ ባደርግ ጥሩ ቦታ ትደርስልኛለች ብለን የተቋቋምን ፓርቲዎች መሆናችንን አስበን ብንተጋገዝ ብንረዳዳ ኖሮ ይህ ነገር ወይም ለእርስ በእርሳችን ያለው መቆራቆስ አይኖርም ማለት ነው። እና አገራችን እናሳድጋለን እያለን ያለንን ሀብትና ንብረት የሰው ልጆችን እያሳደድን እንዲያጎሳቆልን እያወደምን የምናስበውን ለውጥ ማምጣት አንችልም። ለዚህም ነው መምጣት ያልቻለው። ነገር ግን እያንዳንዳችን መልካም ነገሮችን በፍቅር እኔ ይህን አደርጋለሁ ይህን ምን አደርጋለሁ እያለን እንዳሰብነው እና እንደምናወራው ሀገርን ለመገንባት መልካም መልካም ነገሮችን ብናደርግ ኖሮ በአቋራጭ ሀገራችን በእያንዳንዳችን አስተዋጽኦ ታድጋለች። እምነታችንም እንዲሁ የእኛ እምነት መሪዎች ስለሆኑ ወይ እኛ እምነት አባላት ወይም ተከታዩ ስለሆኑ ብቻ በጭፍን ከመደገፍ እና ከእኛ እምነት ውጭ ያሉትን በጭፍንም ከማውገዝ ይልቅ ከእነሱ ምን መልካም ነገር አለ ወይም ደግሞ ምን የሰሩ ስህተት አለ ብለን ያን ስህተት እንዲያርሙ ብናደርግ፣ እነሱም እኛን እንዲያርሙን የተሳሳተ ነገር ካለ እንዲነግሩንና እንዲያርሙን ብናደርግና ብንተራረም እያንዳንድ ወደ መልካምነት ወደ ተስተካከለው ነገር እንሄዳለን እንጂ አንጎዳዳ። ስለዚህ በመንጋ ማሰብና ቁምና እንደ ሰው ልጅ እናስብ። የሰው ልጅ አእምሮ ትልቅ ነው። ይሄ የእግዚአብሔር ጸጋ ነው። የአምላክ ጸጋ ትልቅ ነው። ይህንን እንረዳ። ስለዚህ አምላክን ይህን በማድረግም እናመስግነው። አእምሯችንን ተጠቀምንበት ማለት በተዘዋዋሪ ያ በሰጠን ነገር ስለሰጠን ያንን አቅም ያለው ነገር ስለሰጠን አምላካችንንም ማመስገንም ጭምር ነው። ስለዚህ ከመንጋ አስተሳሰብ እባካችሁን እንውጣ፣ እባካችሁን እንውጣ። ይህ ሲሆን ሁሉ ነገር የሚስተካከለው። ለዛሬው ይህንን አልኩኝ። ስለተከታተሉኝ በእውነት ከልብ አመሰግናለሁ። ሌላው ግን ሁልጊዜ የማዝንበት ነገር በተለይ ሚዲያዎች ላይ የተለያዩ ፕላትፎርሞች አሉ። እዛ ላይ ዝም ብሎ ትርኪ ምርኪ ለማሳቅ ለመቅለብ ከአንዱ ኮፒ ተደርጎ የሚደረጉ ነገሮች ብዙ ተከታይ ብዙ ደጋፊዎች ብዙ ሼር ሲኖራቸው፣ እንደዚህ መልካም ነገሮች የሚያርሙን፣ የሚያስተካክሉን፣ የሚረዱን፣ የሚጠቅሙንን ነገሮች ግን አንደኛ እስከ መጨረሻው የመከታተሉ ወኔ የለንም፣ ፍላጎቱም የለንም። እንዲሁም ደግሞ ይህ መልካም ነገር እስኪ ለሌላው ቢጠቅም ብለን የማካፈል ሼር ማድረግ ምንም የሚያስወጣን ወጪ የለም። ምንም የሚጠይቀን ነገር በጣታችን ነካነካ ማድረግ ሲስተሞቹ እነዚያ ፕላትፎርሞቹ ቀላሎች ናቸው፣ ይጠቅሙናል። ስለዚህ እኔ ያገኘሁት መልካም ነገር ይህንንም ስ መልካም ሀሳብ እሱም ቢረዳውና ቢይዝ ያም እሱም ደግሞ ለሌሎች ቢያካፈለውና ሁላችንም ተመሳሳይ ነገር የመረዳት ቢኖረን ማካከላችን ያለው ችግር ሊቀረፍልን ይችላል ብለን ብናስብ ምን አለበት? ይህን ነገር እያየው አይደለም። ስለዚህ መልካም ነገር ስናገኝ እናካፍል። መጥፎ የማይጠቅሙ ነገሮች ከሆኑ ግን እነቷቸው ቃ እኛ ጋር ደርሰዋል እኛ የተናቸው እኛ ግን ብናቆማቸው፣ ሼር ባናደርጋቸው፣ ያን ነገር የተቃወምን ያወገዝን መስሎን ሼር ስናደርገው ለብዙዎች ያንን መርዝ እየረጨ ነው። ያ ከሚሆን እኛ ጋር የመጣውን ነገር ሌሎች መስሏቸው የረጩትን ነገር እኛ አይተነው ጠቃሚ ካልሆነ ብናቆመው፣ ብንቶ ነገሮች ክፉ ነገሮች እየቆሙ ይመጣሉ። ምክንያቱም እኛ አንዳንድ መጥፎ ነገር የሰሩ ወይም የተናገሩ ሰዎች እንዲተናገሩ እኮ እንዲያደረጉ ተብሎ የሚደርሰን እነሱን የተቃወሙ በመሰላቸው ሰዎች በሚረጩት ነገር እንትንና ያ መጥፎ ነገር እኛም ጋር ሌሎችም ጋር ይደርስና ግማሹ ቢያወግዘውም፣ ግማሹ ደግሞ ተቀብሎት የእነሱ ደጋፊ ሆኖ ያን መጥፎ ነገር የሚከተሉ ሰዎች ሰዎች እያበዛን ነው የምንሄደው። ስለዚህ ያ እንዳይሆን መጥፎ ነገሮች ሲመጡ ማቆም፣ መልካም ነገሮች ሲኖሩ ደግሞ ለሌሎች እንዲዳረሱ ብናደርግና ሁላችንም መልካም ነገሮች ላይ ብንመላለስ ነገሮች ሁሉ መልካም ይሆናሉ። ይህ የጨነቀን በየዕለቱ የሚያስጨንቁን ብዙ ነገሮች እየተስተካከሉ ይሄዳሉ። ምክንያቱም እኛ መልካም ነገርን ሲነገረን፣ መልካም ነገሩ ስንገኝ ሁለመናችን ሐሴት እንደሚያደርግ እንደምንረጋጋ ሁሉ ሌላውም እንደዛ እንዲያደርግ ብናስበው እና ብንረዳ መልካም ነው። ስለዚህ ይህን መሰል መልካም ነገር ለሌሎች ይደርስ ዘንድ በእርሶ ሚዛን መልካም ከሆነ ይህን ሀሳብ ለሌሎች እባክዎን ሼር ያደርጉት። ይህን መሰል ሀሳቦች ነገም እንዲያገኙ ሰብስክራይብ ያደርጉ። ከልብ ከልብ ከልብ አመሰግናለሁ። ዚህንና ይህንን መሰል የጋራ ህፀጾቻችንን እየተመለከተን በጋራ የምንተራረምበት መልእክት በየጊዜው ይደርሶ ዘንድ የምስራች ሚዲያን ሰብስክራይብ ላይክና ሼር። ማድረገውን አይዘንጉ የምስራች ሚዲያ ለየትኛውም ዘርም ሆነ ሃይማኖት ያልወገነና ለሁሉም የሚሆኑ የጋራ ህጸጾችን የምንነጋገርበት ምርጥ ሚዲያ ነው ይከታተሉት በብዙ ያተርፉበታል ላይክ ሼርና ሰብስክራይብ ስላደረጉ ከልብ አመሰግ